አትክልት ቂቤ የሚሰጡ ያሉት ልዩ አገልግሎት ምን ይመስላል? ቀን ላይ የምሳ ቡፌዎች ይኖራሉ። ለክርስቲያን ጿሚዎች በአይነቱ ልዩ የሆነ የአፍጥር ፕሮግራም ሁሌም በአፍጥር ሰዓት ይካሄዳል። በሸራተን አዲስ ሌግዤሪ ኮሌክሽን ሆቴል ውስጥ እንገኛለን። እንኳን ደህና ቆይሽኝ

ሰላም ተመልካቾቻችን እንዴት ናችሁ? ኢትዮጵያ ቴሌቪዥን ከሚድሮክ ኢንቨስትመንት ግሩፕ ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። ሚድሮክ ኢንቨስትመንት ግሩፕ በሆቴልና በቱሪዝም ዘርፍ በርካታ አስተዋጽኦ እያበረከተ ይገኛል። በአዲስ አበባ በሸራተን አዲስ ኤሌግዘሪ ኮሌክሽን ሆቴል በባህር ዳር በብሉ ናይል ሪዞርትን ጨምሮ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና ሪዞርቶችን እያስተዳድራል። በሚድሮክ ኢንቨስትመንት ግሩፕ በሆቴልና በቱሪዝም ዘርፍ የሚተዳደሩ ተቋማት በሀገር ገጽታ ግንባታና የቱሪስት መስህብ ከመሆን አንጻር ቸው ምን ይመስላል የሚለውን ለመቃኘት ባልደረባችን ተመስገን ንብረት ከሆቴሎችና ሪዞርቶች ዘርፍ ምክትል ዋና ስራ አስፈጻሚ አቶ ሰለሞን ዘውዱ ጋር ቆይታ አድርጓል። እሱም ተከታትለን ተመልሰ እንገናኛለን። በሚድሮክ ኢንቨስትመንት ግሩፕ የሆቴሎችና ሪዞርቶች ዘርፍ ምክትል ዋና ስራ አስፈጻሚ አቶ ሰለሞን ዘውዱ ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልን ከልብ አመሰግናለሁ እኔም ለሀገራዊ ገጽታ ግንባታና ለቱሪዝም ዘርፍ እድገት ሚድሮክ ኢንቨስትመንት ግሩፕ እያበረከተ ያለው አስተዋጽኦ እንዴት ይታያል? ሚድሮክ ኢንቨስትመንት ግሩፕ ያው ከ1990 ዎቹ መጀመሪያ እንደ ኤሮፓያን አቆጣጠር ጀምሮ የቱሪዝም ዘርፉ ላይ ያለንን ኢንቨስትመንት የጀመረው በሸራተን አዲስ ነው። ሸራተን አዲስን ኢንቨስት ከማድረጋችን በፊት አገራችን ላይ በብራንድ ሆቴሎች ያልተስፋፉበት የቱሪዝም የሆቴል ኢንቨስትመንቱ ያን ያህል ያልጠነከረበት ብዙ ክፍተቶች የነበሩበት ወቅት ነበር። ያንን ይህን ኢንቨስትመንት ካደረገና ሸራተን አዲስን ከሰራም በኋላ ግን የመጀመሪያውም በግል ባለሀብት በብራንድ ሆቴሉን ወደ አገ ወደ ኢትዮጵያ አመጣን። ያንንም ሆቴል ከተገነባና ካለቀ በኋላ በወቅቱ ከነበረው ከስታርውድ ኢንተርናሽናል ጋር የማኔጅመንት አግሪመንት ተፈራርመን ስታርውድ እስከ ቅርብ ጊዜ ማ ያደረገ ቆየ፣ ሸራተንን ከዛም በኋላ ስታርውድ ማሪዮት ቴክ ኦቨር ካደረገ በኋላ አሁንም ከማሪዮት ኢንተርናሽናል ጋር በጣም መልካም የሰላም ግንኙነት ኖሮን ሆቴሉን በዛ ኢንቨስትመንት ያለበት ሁኔታ ነው ያለው። አዲስ ኬተሪንግም እዚሁ አዲስ አበባ ላይ በአውሮፕላን ምግብ ማቅረብ የአውሮፕላን ኬተሪንጉን፣ የአውሮፕላን ጽዳትና ለተለያዩ ትምህርት ቤቶች ኢንተርናሽናል ስኩሎች የመንግስትያዊ ተቋማት እና ለተለያዩ የኮርፖሬት ድርጅቶች የኬትሪንግ አገልግሎት የሚሰጥ በጣም ትልቅ የሆነና ዓለም አቀፍ ደረጃውን የጠበቀ ምናልባት በአፍሪካ ካሉ ውስን የኬትሪንግ ኢንዱስትሪ ላይ ስኬታማ ከሆኑ ድርጅቶች መካከል መጠቀስ የሚችል ኢንቨስትመንት ነው። ይህም ለአገሪቱ ቱሪዝም የሚያበረክተው አስተዋጽኦ እጅግ የላቀ ነው። ከዚህ በተጨማሪ ባህር ዳር ላይ የብሉይ ሪዞርት አለ። ብሉይ ሪዞርት ጣና ዳር የሚገኝ በጣም ደረጃውን የጠበቀ ሆቴል ነው። አሁንም እሱን ከማሪዮት ጋር የፍራንቻይዝ አግሪመንት ተስማምተን ስምነት ፈጽመናል። ኦልሞስት ከአንድ ዓመት በፊት ያንን ስምነት በፈጸምነው መሰረት ሆቴሉን ወደ ፕሮቲያ ባይ ማሪዮት የሚል ብራንድ የኮንቨርሽን ስራ እንሰራለን። የእሱንም የእድሳት ስራ ጀምረናል። ከዛ ባለፈ ሆቴሉ ከሆቴል አገልግሎት ከአዳራሽ ከተለያዩ እንትኖች ባለፈ በጣም ደረጃቸውን የጠበቁ እጅግ ዘመናዊ ጀልባዎች አሉ። እነሱ ጀልባዎች ለቱሪስቶች ለሀገር ውስጥና ከተለያዩ ሀገራት ለሚመጡ ቱሪስቶች እና ትልቅ መሪዎች ሳይቀር የጣና ገዳማትን ለመጎብኘት የአባይን መነሻ ለማየት እና አጠቃላይ ያሉትን ደሴቶችን ለመጎብኘት ከፍተኛ አስተዋጽኦ እያረጉ ይገኛሉ። በጥቅሉ ሚድሮክ ኢንቨስትመንት በቱሪዝም ኢንዱስትሪው ልክ በሌሎቹ የሀገራችን የኢኮኖሚ አውታሮች ላይ ተሰማርተና አስተዋጽኦ እንዳደረግነው ሁሉ በቱሪዝም ዘርፉ ከፍተኛ የሆነ መለን ወይ እያፈሰስን ያለ ነው። በፕሮጀክት ላይ የሚገኙትን የአፍሪካ ህብረትን ውስጥ የሚገኘው ዌስተን በሚል ብራንድ የምንከፍተው ሆቴል አለ። ምናልባት ለሀገራችን እንደ አንድ ትልቅ ጸጋ፣ እንደ አንድ ትልቅ መዳረሻ የሆቴል መዳረሻ ሊሆን የሚችል ኢንቨስትመንት ነው። በተመሳሳይም በጅማ በባህር ዳር እና በዋሳ ተጨማሪ ፎር ፖይንት ባይ ሸራተን በሚል ብራንድ የምንከፍታቸው ትልልቅ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች አሉ። ምናልባት ከዚህ ከሆቴል ኢንቨስትመንቱ እና ከአውሮፕላን ኬተሪንጉ ባለፈ፣ ወይም አዲስ ኬተሪንግ በሚሰራቸው ስራዎች ባለፈ ለሀገራችን የቱሪዝም እድገት በአውሮፕላን ኢንቨስትመንት ቴኔ ያለ በዚሁ በኛ በሚድሮክ ኢንቨስትመንት በኮሜርስ ክላስተር የሚገኝ ነው። ትራንስ ኔሽን ኤርዌይስ የቻርተር ፍላይቶቹን አውሮፕላን ኪራይ ይሰጣል። ለአገር ውስጥና ለውጭ ሀገር ቱሪስቶችም እንዲሁም ለቢዝነስ ተቋማትም ያንን አገልግሎት እየሰጠ ያለበት ሁኔታ አለ። ከዛ በተጨማሪ የኢትዮጵያ ሚሊኒየም ሲጀምር አብረን ከነበረው የኢቨንት ፍላጎት ነበረው የአዳራሽ ፍላጎት አንጻር መሰረት በመሆን ኢንቨስት አድርገው ክቡር ሊቀመንበራችን ያስጀመሩት የሚሌኒየም አዳራሽ ከአሁን በፊት ትልልቅ እውነቶችን አካሂዷል። አሁንም እስከ አምስት ሺህ ሰው የሚደርስ መስተንግዶዎችን ይሰጣል። ትልልቅ ኤግዚቢሽኖች፣ ባዛሮች፣ ዓለም አቀፍ እውነቶች የሚካሄድበት ቦታ ነው የሚሆነው። እሱም በእኛ በሚድሮክ ኢንቨስትመንት ግሩፕ ውስጥ በኮሜርስ ክላስተር ውስጥ የሚገኙ እንትሮች ናቸው። በአጠቃላይ እነዚህ የሆቴል የሆቴሉ ና ሪዞርት ኢንቨስትመንቶቹ ሌሎቹም የሆስፒታሊቲ ኢንዱስትሪው ላይ ያሉት የትራንስፖርቱም የኢቨንት ፕሌሱም እንትሮች ለሀገር ኢኮኖሚ የሚያበረክቱት በአስተዋጽኦ ከውጭ ምንዛሬ ከማስገኘት አንጻር አጠቃላይ ኢኮኖሚን ከማንቀሳቀስና ና የስራ እድልን ከመፍጠር ባለፈ ከፍተኛ የሆነ የገጽታ ግንባታም ለሀገራችን የሚሰጡ ናቸው ማለት ነው። የዓለም አቀፍና አህጉር አቀፍ መድረኮችን ከማስተናገድ አንጻር ስሚድሮክ ኢንቨስትመንት ግሩፕ ድርጅቶች ያሉበት ደረጃ ምን ይመስላል የሚለውን ቢገልጽ ብለን አሁን ከቅርብ ጊዜው ከአንድ ወር በፊት ከነበረው ከ36ኛው የአፍሪካ የአፍሪካ ህብረት የመሪዎች ጉባኤ መጀመር ይችላሉ። የአፍሪካ የ36ኛ የአፍሪካ መሪዎች ጉባኤ ከአንድ ወር በፊት ሲካሄድ እዚህ አዲስ አበባ ላይ ሸራተን አዲስ ላይ ከ20 በላይ የሀገር መሪዎችና ትልልቅ የተቋማት መሪዎች ለስብሰባው ታድመዋል። እኛም ሀገራችን በሚያኮራ መልኩ የላቀ አገልግሎት ሰጠን፣ እንግዶቹን አስደስተን የላክንበት ሁኔታ አለ። አዲስ አበባ የአፍሪካ ህብረት መቀመጫ ከመሆኑ አንጻር የሆነ ጊዜ ላይ ከፍተኛ ቻሌንጅ የነበረው ኳሊቲ ሆቴሎች የሉም፣ የተሻሉ እንትኖች የሉም፣ ሰርቪስ ፕሮቫይደርስ ያን ያህል አይደሉም የሚሉ እንትኖች ነበሩ ና ከዚህ አኳያ በእኛ በኩል ከፍተኛ ኢንቨስትመንቶችን አድርገን የሆቴል የዚህ የሸራተን ሆቴል መኖርና ና ለዚህ ለትልልቅ ዓለም አቀፋዊ ሁነቶች እንዲካሄዱ ና መደረግም እንዲቀጥሉ ከፍተኛ አስተዋጽኦ ያለው ሁኔታ አለ። በተመሳሳይም አዲስ ኢንተርናሽናል ኬትሪንግ ለዚሁ ለአፍሪካ መሪዎች ጉባኤ ለሚመጡ ይመጡ የቪአይፒ አውሮፕላኖች ወይም ቪአይፒ ፍላይቶች ከምግብ አቅርቦት እስከ አውሮፕላን ጽዳት ድረስ በጣም በስኬታማ በሆኑ መልኩና በፈጣን በሆነ አገልግሎት አቅርበናል። የአስረኛው የጣና ሀይሌቭል ፎረም ሲካሄድም አስሩም ኢቨንቶች የተካሄዱት እዚያ ቦታ ነው። ያንም ባህርዳርን ዓለም አቀፍ የቱሪስት ማፕ ላይ እንድታርፍ ያደርጋል ማለት ነው። በጾም ወቅት እንገኛለን። በክርስትና የዐብይ ጾም በእስልምና ደግሞ የረመዳን ጾም ላይ ነው የምንገኘው ና በዚህ ወቅት በሚድሮክ ኢንቨስትመንት ግሩፕ ስር የሚገኙ ሆቴሎች ና ሪዞርቶች እየሰጡ ያሉት ልዩ አገልግሎት ምን ይመስላል? ሁሉም ሆቴሎቻችን ላይ ቀን ላይ የምሳ ቡፌዎች ይኖራሉ። ለክርስቲያን ጿሚዎች ያው በጾማቸውን በሚፈቱበት ሰዓት ላይ ያንን ትንሄደው የሚጠቀሙበት አለ። ረመዳንን በተመለከተ በሸራተን አዲስ በአይነቱ ልዩ የሆነ የአፍጥር ፕሮግራም ሁሌም በአፍጥር ሰዓት ይካሄዳል። ያን የአፍጥር ሰዓት ለየት የሚያደርገው የረመዳን ሼፍ ለብቻ የረመዳንን ስራ ብቻ የሚሰራ ረመዳን ሼፍ ከውጭ አስመጥተን በጣም ቆንጆ በሆነ መልኩ የጾሙን እንትን እያካሄድ እናያለን። መልሰናል አሁን ደግሞ ባልደረባችን ሂሩት አልታሰብ የሸራተን አዲስ ኤ ሌግዤሪ ኮሌክሽን ሆቴል የረመዳን ጾምን አስመልክቶ ለደንበኞቹ እየሰጠ ያለውን ልዩ የኢፍጣር አገልግሎት ታስቀየናለች አብረን እንከታተል ሚድሮክ ኢንቨስትመንት ግሩፕ የሆቴሎችና ሪዞርቶች ዘርፍ አካል በሆነው በሸራተን አዲስ ኤ ሌግዤሪ ኮሌክሽን ሆቴል ውስጥ እንገኛለን። እንደሚታወቀው ይህ ወቅት በመላው የእስልምና እምነት ተከታዮች ዘንድ ታላቅ ቦታ የሚሰጠው የረመዳን የጾም ወቅት ላይ ነው የምንገኘው። በረመዳን የጾም ወቅት ደግሞ አብሮ በጋራ በመሆን ከጓደኞች ጋር ከቤተሰብ ጋር እንዲሁም ከስራ ባልደረቦች ጋር አብሮ ሆኖ የኢፍጣር ስነስርዓትን ማካሄድ የረመዳን ወቅት ትልቅ ድባብ ነው። የሸራተን ሆቴል እንግዲህ ለእስልምና እምነት ተከታይ ለሆኑ ደንበኞቹ ልዩ የሆነ የረመዳን ወቅት የኢፍጣር ስነስርዓት አገልግሎትን እየሰጠ ነው የሚገኘው። አጠቃላይ የረመዳንን ወቅት አስመልክቶ የሸራተን አዲስ ሆቴል የሚሰጠው አገልግሎት ምን ይመስላል የሚለውን ነገር ልታስቃኘን የሆቴሉ የማርኬቲንግ ክፍል ኃላፊ የሆነችው ህሊና ሲሳይ ውስጥ እየጠበቀችን ነው የምትገኘው። ወደ ውስጥ ገብተን ከእሷ ጋር ቆይታ የምናደርግ ይሆናል። ረመዳን ከሪም እናእናሸ የማርኬቲንግ ክፍል ኃላፊ ነኝ። ስለዚህ ዛሬ የመጣሽበት አላማ ኢፍጣር እንደሆነ እናቃለን። ፋሲሊቲ ያለንን ያለንን አገልግሎት በሙሉ አስገለአጠቃላይ ስ የሸራተን አዲስ ሆቴል የሚሰጣቸው አገልግሎቶች ምን ይመስላሉ? በጣም አንጋፋ ነው ማስተዳደር ከሱ ብን ጀምርስ ሸራተን አዲስ ከሚታወቁ አገልግሎቶች ባሻገር የተለያዩ ኢቨንቶች አሉት እንደየወቅቱ እንደየፕሮግራሙ ማለት ነው። ለምሳሌ የክርስቲያን ጾም ሲገባ ያሉን የበፌ ቫራይቲዎች ላይ የጾም ምግብ በዛ ብሎ መግባት አለው። ከዛ ባሻገር ደግሞ የተለያዩ ልክ እንደ ኤዥያን እንደ ኢትዮጵያን እንደ ሰንዴ ብራንች እያለን የምናዘጋጃቸው የተለያዩ ኢቨንቶች አሉ። ሶ ኢፍጣርም አንዱ በአመት ውስጥ ከምናዘጋጃቸው ትልቅ ከሚባለው ዝግጅት አንዱ ነው። ዛሬ በዋነኝነት የማሳያችው የኢፍጣርን ፕሮግራም ነው። ረመዳንም ስለሆነ ከረመዳን ጋር ተያይዞ የምናዘጋጀው ያለን ዝግጅት እሱ ነው። በየአመቱ ነው። የረመዳን እንጾ ማስመልከታችሁ ልዩ አገልግሎት የምሰጡት ማለት ነው። በየዓመቱ ነው ግን ምንድን ነው የዚህ ዓመት ለየት የሚያደርገው፣ በተቻለን መጠን ተለቅ አድርገን ለማዘጋጀት ወስነናል። ድባቡም ዲኮሩም ምግቦቹም ለየት ያሉ ናቸው። እና ደግሞ እንዳልኩሽ ከአምና ለየት የሚያደርገው ዘንድሮ ከሌባነን ሼፍ አስመጥተናል። ለኢፍጣር ሲዝን ነው የሚቆየው። ሶ በዛ ሲዝን ውስጥ የተለያየ አይነት ምግቦች ያዘጋጅልናል። በተለይ በተለይ ደግሞ የተለያዩ አይነት የሲ ፉዶች አሉ ለየት ያሉ ናቸው። አቀራረቡ፣ የምግቡ አይነትም፣ ሁሉ ነገር በአሁኑ ትንሽ ከፍሏል። መንፈሳዊ ስርዓቱን ጠብቆስ ነው ወይ የሚከወነው የኢፍጣር ፕሮግራሙ? በትክክል እንዳልኩሽ፣ ምን አለ መሰለሽ፣ ውጭ ላይ እያስቀመጥናቸው የጣልናቸው ድንኳኖች አሉ። እንደ ፕሬየር ሩም ነው የሚጠቅሙት ማለት ነው። ሰው እዚህ ሲመጣ ልክ እንደ ቤቱ እንዲሰማው አድገን ነው ሴታፖቹ የተዘጋጁት። ስለዚህ በደንብ ጥሩ እንትን ነው ሰው ቢመጣ ኤክስፒሪየንስ የሚያደርገው ነገር በደንብ የተሻለ ነገር ነው። ስለዚህ መተው ሁሉንም እንዲሞክሩት ጋብዛ ነው። ከዛ ባሻገር ለኢፍጣር ሰረሞኒ የተለያዩ ካምፓኒዎች፣ ፋሚሊዎች፣ ጓደኞች የሚያከብሩባቸው ከትልቅ ጀምሮ እስከ ትንንሽ አዳራሾች አሉ። ለምሳሌ ትልቁ አዳራሻችን አራት መቶ ሰው ድረስ ያስተናግዳል። እሱንም የኢፍጣር ሴታፕ አለን በመጅሊስ ማለት ነው። መጅሊስ ኤክስፒሪየንስ እንለዋለን። የመጅሊስ ሴታፕ አለን መጅሊስ ለሚፈልግ። መጅሊስ ደግሞ የማይፈልግ በኖርማል ራውንድ ቴብል እናስተናግዳለን። ከዛ ባሻገር ደግሞ ሁለቱን ሚክስ አድርገን ነው የምንፈልገው ካሉ ደግሞ ግማሽ ራውንድ ቴብል ግማሽ መጅሊስ እናደርጋለን። አሁን ለእናንተ ብለን ያዘጋጀ ነው ሁሉም ሰው ቢመጣ የሚያገኘው ሴታት ማለት ነው። አንዱ ሳሎናችን ባሮ ላይ አዘጋጅተናል። እሱን ላሳይሽ። መልካም። ቅድም እንደገለጽኩልሽ የተለያዩ አዳራሾች ነው ያሉ ሀያ ጀምሮ እስከ አራት መቶ ድረስ እንግዳ የሚያስተናግዱ ማለት ነው። ስለዚህ ለእነሱም የሚሆን የመጅሊስ ኤክስፒሪየንስ ነው ያለን። ትክክለኛ በቤታቸው የሚያገኙትን ስነ ስርዓት ነው ወደዚህ ያመጣ ነው። መጅሊሱ ቲቪ ሳይቀራለው ስለዚህ ወደ ቤት ነት መንፈስ አለው ማለት ነው። ከዛም ባሻገር ደግሞ ሌሎች ሩሞቻችንን የመጸለያ ክፍል አድርገናቸዋል። ስለዚህ ሰዎች የመጸለያ ክፍላቸውን በዚሁ አካባቢያቸው ያገኙታል። ከዛም ባሻገር ደግሞ ገብተው የሚያገኙት የመጅሊስ ኤክስፒሪየንስ ቤት ውስጥ ያሉ አይነት ስሜት እንዲሰማቸው አድርገን ስለሆነ የምንሰራው ሰዎች እየመጡ ነው፣ በተለይ ዲያስፖራዎች። እንደዚህ ቤተሰቦቻቸውን ሰፋ ያለ ቦታ ላይ ለመጋበዝ የሚፈልጉ ሰዎች ይሄንን አገልግሎት እየተጠቀሙ ይገኛሉ። ከዛም ባሻገር እንደምታያቸው ደግሞ የኛ ስታፎች እንደዚህ ባማረ ልብስ ድምቅ ብለው ነው እንግዶቻችንን የሚጠብቁት። እሱሱም ተጨምሮ እንግዶች በምናቀርበው ነገር በጣም ደስተኞች ናቸው። እስካሁን ባለን ኤክስፒሪየንስ ስለ አገልግሎት ስናነሳው ሁልጊዜም ስለ ዋጋ እናነሳለን እና ምን ያህል ተመጣጣኝ ነው የሚለውን ነገር ብታነሺልኝ የምናቀርበው አገልግሎት እንዳልኩሽ በጣም ሃይ ክላስ ነው። ሰዎች መጥተው ስለ እውነት እንደ ቤታቸው ፊል አድርገው ስለ እውነት በጣም ረክተው ነው የሚሄዱት። እናም ለዚህ በጣም ተመጣጣኝ ዋጋ ነው የምናቀርበው። ሰመርፊልድስ ሬስቶራንት አለን። ሬስቶራንታችን ውስጥ የበፌ ሰርቪስ አለ። እዛ በፌ ላይ የተለያዩ የኢፍጣር ምግቦችን አቅርበን እዛ ደግሞ በትንሽ ቁጥር መጥተው ዛሬን ተስተናግደው መሄድ የሚፈልጉ ሁል ቀን አለ ከረመዳን ከጀመረበት ቀን አንስቶ እስከሚያልቅበት ቀን ድረስ ሁሌም ኢፍጣር ባፌ ያለ በተመጣጣኝ ዋጋ በጣም የተሻለ አቅርቦት ነው። በዚህ ጊዜ ያቀረብ ነው ሃይማኖታዊ ስርዓቱን ከጠበቀ በደንብ የጠበቀ ልክ እንደዚህ ነው የሚመስለው እንግዲህ የትኛውም ክፍል ውስጥ ስንታዘዝ ይሄኛው ትንሽ ቁጥር ነው ምክንያቱም ለማሳያ ብለን ስለሰራ ነው እንጂ ትልልቅ አዳራሾች አሉን እስከ አራት መቶ ድረስ የሚችሉ የትኛውም ድርጅት የትኛውም ፋሚሊ ጓደኛሞች ክርስቲያኖች ሙስሊም ጓደኞቻቸውን መጋበዝ የሚፈልጉ ሙስሊሙም ደግሞ ቤተሰቡ ማዝናናት የሚፈልግ እዚህ መጥተው እንደምታዩ መጅሊሶቻችንም ከለር ቫራይቲ ያላቸው እናስመርጣለን። ከዛ ባሻገር ደግሞ ያዘጋጀነው ለእንደዚህ አይነት ሴታፕ የምናዘጋጀውን በፌ ላሳይሽ። ውጭ ላይ እዚህ እንደምታዩ ብዙ አይነት የምግብ አማራጮች አቅርበን እንጠብቃቸው። የምግብ አይነቶቹም እንዳልኩሽ ሲፉድ አለው፣ ያበሻ ምግብ አለው፣ ላይቭ ስቴሽን አለው እንዲሁም ደግሞ ዴዘርት አለው። በጣም ለየት ያለና ያማሩ ምግቦች ነው የምናቀርበው። እንዳልኩሽ ለዚህ ሲዝን ተብሎ የመጣ ከለባንን የመጣ ሼፍ አለ በእሱ ሼፍ የሚዘጋጁ የምግብ ቫራይቲዎች ናቸው ማለት ነው። በጣም ምግቦቹ ሲመለከታቸው ግን በጣም የሚያጎመጁ ናቸው ሲቀመሱ ደግሞ በደንብ በጣም ጥሩ። ስለዚህ ቀምሳች እንድታረጋግጭ አንቺን ከነ ጓደኞች እስኪ የመድሊስ ኤክስፒሪየንስ ምን ይመስላል የሚለውን በደንብ ኤክስፒሪየንስ አድርጉት፣ እና ትነግሩኛላችሁ። በጣም እኔም አመሰግናለሁ። አሁን የተዘጋጀው ስላለ ጊዜ ናቸው ምግብ ቤቶች እንጋብዛቸዋለን። በሸራተን ጥሩ ጊዜ እንደምናሳልፍ ተስፋ ማሜ እንዴት አገኘው? የፍጣር ስርዓቱ ምን ይመስላል? እስኪ ጥሩ እንግዲህ አንቺ አይተሽናል። ያው ገብተናል። የፍጣር ስነ ስርዓቱ እዚህ ሸራተን ሆቴል ላይ ደረጃውን በጠበቀ መልኩ ነው። እስልምና ሃይማኖት፣ አብዛኛዎቹ አካባቢዎች ላይ የተለመደ አፍጥር ነገር ምንድን ነው፣ መጀመሪያ ላይ በቴምር ይፈጠራል ወይ በውሃ ይፈጠራል። ጾም ያው አለው ሰውነታችን ቶሎ የሚዋሃድ ነገር ወይም በቀላሉ ከሰውነታችን ሊዋሃድ ወይ እንዲስማማ የሚችለውን ነገር ነው ቀድመን የምንወስደው ነው። በዚያ መሰረት እዚህም ቀድሞ ቴምር ቀርቦልናል ቴምሩን አግኝተናል። ከዛ ቀጥሎ ደግሞ ሾርባም አለ፣ የተለያየ አይነት ሾርባ ነበረ። እኛም የምንፈልገውን ሾርባ አግኝተናል። እቤት በነበረው በደረጃ በምናደርገው መልኩ በደንብ አድርገናል። የጎደለ ነገር የምለው ነገር የለም። ከዛ ቀጥሎ ምግቡም ብዙ አይነት የምግብ አይነት ነው ያለው በእርግጥ ከቤቱ የሚለየው እዚህ ላይ ነው፣ ብዙ ነው እዚህ። ዲሹ ቤት ላይ ብዙ አይነት ላይሆን ይችላል ግን ረመዳን ላይ ለየት ይላል። ሁሉም ቤት ላይ በተቻለ መጠን ያለውን አሰራርቶ አዘጋጅቶ ቫራይቲውን ጨምሮ የሚበላበት ነውና እዚህም ያንን ነገር አይቻለሁ። ከሁሉ በላይ ደግሞ ደስ የሚለው እንትን መጅሊሱ በቃ ልክ ቤት እንዳለች አይነት ቤት ካለውም በላይ ነው መጅሊሱ በጣም የሚያማምር ነው። ክፍሉም ሰፋፊ ነው። ሃይማኖታዊ ስርዓት ምን ከመጠበቅ አንፃር ያለውን ነገር ትታነሳለን። በሸራተን ላይ ምን ይመስላል? በረመዳን ጾም አዛን ካለ ቶሎ ማፍጠር ይወደዳል። ቶሎ መግደፍ ማለት ነው። አዛን ስትሰሚ ታፈጥሪያለሽ። ማፍጠር ማለት ያው መግደፍ ስለሆነ በትንሹ በቴምርም ወይ በውሃም ትገድፊና ከዛ በኋላ አዛን ይባላል። ሃይማኖታዊ ስርዓቱ ነው፣ እና እሱን ለመከወን መስጊድም ተዘጋጅቷል ያው ጾም ውሎ የዋለ ሰው መግሪብን ይሰግድና ነው ከዛ በኋላ በደንብ የሚያፈጥረውና እዚህም ልክ እንደ ቤት አዛን ሲባል ደጅ ላይ ቴምር ነበረ እሱን ቀመስን አፈጠር ከዛ ደግሞ መስጂድ ተዘጋጅቷል ለብቻው አየሁት የወንዶችም የሴቶችን አለ በጣም ደስ ነው የሚለው ውስጡም መስጂዱም ደግሞ በአግባቡ የተነጠፈ ነው እዛ ሰገድን ተመልሰን ደግሞ ወደ አፍጥር ቦታው ገባን ማለት ነው የአረቡ ምግብ በደንብ አይቻለሁ በደንብ አለ ኢስላም ሙስሊሙ ደግሞ በተለይ በረመዳን እሱን ነገር በጣም ይፈልገዋል። አሉ ከዲዘርት ከጣፋጮቹ ማንሳት ሁሉንም አይነት ጣፋጮች አይቻለሁ። አትክልት አለ፣ ፍራፍሬ አለ፣ የአረብ ምግብ አለ፣ ሸዋርማ አለ። የሶሪያውያን ቢሆንም የአረቡ ሙስሊሙም ብዙዎቹ የሚበሉት ነው። ከዶሮ ጋር የተያዘው ምግብ ማለት ቂጣውም አለ፣ ሁሙዝ አለ፣ ሙጠበል አለ። እኔ የነበረውን ቫራይቲ በተቻለኝ አቅም ሁሉንም ለመቅመስ ሞክሬ፣ ያለው በጣም ቆንጆ ነው

ቢረፍ ድብሽ ድንገት ሮጥ ብለሽ መተሽ ማፍጠር ትችያለሽ። ቅድም ግን እንዳልሽው ቤት ውስጥ ስትሆኚ ብዙ ነገር ሰርተሽ ምናምን ነው። እዚህ ደግሞ የተሰራ ቆንጆ ተደርጎ ምግቡ በእኛ የተለመዱ ምግቦች እንጀራ፣ ዶሮ፣ እንደዚሁ ደግሞ የአሳ አይነቶች የተለያዩ አሉ። እንደዚህ ደግሞ ሆሙስ የመሳሰሉ በተለይ በአረብ ሀገር ብዙ የተለመዱ አይነት ምግቦች አሉ። ሳምቡሳ በተለያየ አይነት አለ። ቴምር የተለያየ አለ። እንደውም ያላየዋቸው አይነት የቴምር አይነቶች ሁሉ ነበሩና ደስ ይላል። የሃይማኖታዊ ስርዓትን ከመጠበቅ አንጻር ምን አይነት ነገር አየሽ? በተለይ ደግሞ በጋራ ሆኖ እንደዚህ የስራ ባልደረቦች አብረው ሆነው የማፍጠር ልምድም እንዲያዳብሩ ምን የምትዩ ነገር አለ? የሃይማኖታዊ ስርዓት ከመጠበቅ አንጻር እንግዲህ አንዱ መስገድ ነው። መስገጃ ቦታዎቹ የተለያዩ መስገጃ ቦታዎች አሉ፣ ሴትም ለወንድም፣ እሱም አለ እዚሁ። በምግብ ደረጃ እንግዲህ ቴምር፣ ውሃ ሁሉ ቀድሞ ይቀርቧል ና መጀመሪያ ቢደረጉ የሚወደዱ ነገሮች እንደ ስና ያሉ ነገሮች ሁሉም ተሟልተዋል። ቤቱ ሰፊ ነው፣ በጣም ሰፊ ነው። በግሩፕ መጥተው እዚህ ለሚያፈጥሩ ወጣቶች በጣም አመቺ ነው። ቦታውም ሸራተን ሆቴል ካለበት ቦታ አንፃር ቆንጆ ነው። መስተንግዶም ቆንጆ ነው። ቤቱም በጣም ሰፊ ነው። ዛሬ በሸራተን አዲስ ከስራ ባልደረቦች ጋር ነው ጥሩ ቆይታ እንዳደረገ ይሰማኛል። አሁን ወላይ በጣም ደስ ይላል። ረመዳኑም እንግዲህ ያለንበት ቦታም ይመሳሰላል። ለምን ረመዳኑ የበረከት ወር ነው፣ እስልምና ውስጥ በጣም ታላቅ ወር ነው። ለምን ሁሉ የርስቅ በሮች ናቸው የሚከፈቱት በእስልምና በረመዳን ጊዜ ማለት ነው። ሁሉም ደሃውም ተደስቶ ነው የሚያፈጥረው ያለውም ያሌለውም ማለት ነው እኩል ማለት ነው። ልክ አሁን ያለንበት ቦታ እና ረመዳኑ ይመሳሰላል። ደስ የሚል ነው። ሃይማኖታዊ ስርዓቱን የጠበቀ ነው። ለምን እስልምና ውስጥ ጥሩ ጥሩ የሆኑ ነገሮች ማለት ነው ውብ ንጽሕና በጣም ትልቅ ቦታ አላቸው። ከዛ አንጻር ስናይ በጣም ልክ ከእስልምና ጋር የሚሄድ ነው። እዚህ ያለው ያየወት ነገር ማለት ነው በጣም ደስ ይላል። ምን ልበልሽ ወላሂ በጣም ደስ ይላል። ወሩም ደስ ይላል። ያልንርበት ቦታም ደስ ይላል። የኢፍጣር ፕሮግራሙም በጣም ደስ ይላል። በዚህ አጋጣሚ ደግሞ ያው ሀገራችን ውስጥ ብዙ ሰዎች አሉ። የተለያዩ ፕሮግራሞች፣ የኢፍጣር ፕሮግራሞች ይኖራሉ። እዚህ ፈጥሮ እዚህ መጥተው በ በግሩፕ ጀማዎቹ እዚህ መጥተው ቢያፈጥሩ በጣም ደስ የሚል ነገር ነው። ደስ የሚል ነገር፣ ደስ የሚል ቆይታ ያደርጋሉ ብዬ አስባለሁ። እንዴት ነበር? እንዴት አገኛችሁት? በጣም ደስ የሚል ጊዜ ነበረ። ፕሮግራማችንን ከወደዳችሁት ቤተሰቦቻችሁን፣ ጓደኞቻችሁን እንድትጋብዙ እንመክራለን። እንደዚህ በግሩፕም ለትንሽ ቁጥርም ቢሆን ሰመር ፊልስ ያለንን ፕሮግራም አይታችሁታል። እዛም ላይ የመጣችሁ ረመዳንን ከእኛ ጋር እንድታሳልፉ እንጋብዛለን። እኛም ስለ ግብዣችሁ በጣም የምናመሰግነው ጥሩ መስተንግዶ ነበረ፣ ስለሱ እናመሰግናለን። ረመዳን ከሪም። እሺ። እስከ ከተማ ተወዶና ተመርጦ የሚጠጣ ቡና ከሆራይዘን ፕላንቴሽን ጣዕምና ጥራት ይዞ በሁሉም ይጠጣል። ሆራይዘን ፕላንቴሽን የጣዕም ልክ ምርጡን ቡና ለእናንተ የተቆላና የተፈጨቡና የተፈጨ ቡና በተለያየ ጣዕም ሊሞ በበቃ ገማድሮ ዱየና አየው በሃና ሆራይዘን ቡና ምርቶቻችንን በኩዌስ ሱፐርማርኬትና እና በሌሎችም የገበያ ስፍራ ያገኙታል። ዓለም አቀፍ ዕውቅና ካለው ግዙፍ እርሻችን ይመረታል። በልዩነት ይጠጣል። በሚድሮክ ኢንቨስትመንት ግሩፕ ሆራይዘን ፕላንቴሽን። ሚድሮክ ኢንቨስትመንት ግሩፕ በሆቴል እና በቱሪዝም ዘርፍ ያለውን አበርክቶት እንዲሁም የሸራተን አዲስ ኤ ሌግዤሪ ኮሌክሽን ሆቴል የረመዳን ጾምን አስመልክቶ እየሰጠ ያለውን ልዩ የኢፍጣር አገልግሎት ያስቃኘንበት የዛሬው ፕሮግራማችን በዚሁ ተጠናቋል። ፕሮግራሙን እየመራው ማርታ ግርማ ብሬያችሁ ቆየው። መልካም ጊዜ።